የእኔ የኔ ውድ የኔ ልዩ የኔ ስጦታ በጣም ነው መወድክ በጣም ነው ማከብርክ፣ በጣም በጣም በጣም ነው ደግሞ ማፈቅርክ። እሺ ሐሳብህን ይብላል ያሰብከው ሁሉ ይሳካልክ። ጤናህን እድሜህን ረጅም አድርጎ ይስጥህ። ምንም በቃ ምንም አይግደልብህ። በጣም ነው ወድክ። ሰላም ሰላም፣ አሰላሙ ዓለይኩም ወራህመቱላሂ በረካቱ ውድና የተከበራቸው ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? ወ በጣም ሰላም ነኝ፣ አልሐምዱሊላ። እንዲሁም ክርስቲያኑ ህት ወንድሞቼ ሰላም ሰላም ብያለሁ። ይህ ዛሬ የለለነው የጨረቃዎች ማለት ነው በፍጼ ይቶፕ መጥተዋል፣ ፋፈሽ ብለው የምር ወው። ሀይምዬ ደግሞ በጣም ነው ያማረበሽ። ስጦታም ተሰጥተዋል ማለት ነው፣ ሀብል ኤች ቢ ቪ ኤች በሚል ማለት ነው እንግዲህ የቡራም የሀይሚ ማፍቃሪዎች ጥጋችሁን ያዙ። አንገታቸው ላይ ታስሮ አልባቸው ላይም ተፈጽሟል ማለት ነው። በጣም ደስ ይላል። ፍቅር እስከ መቃብር ያደርግላችሁ፣ አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። አበረታችሁ